በዛሬ ፕሮግራም የምነግራችሁ ቢያንስ ለሁለት ሳምንት ስኳር ባትጠቀሙ ሰውነታችሁ ላይ የሚፈጠሩ ለውጦችን የምታገኙትን ጠቀሜታዎችን እነግራችኋለሁ። በነገራችሁ ላይ አርቴፊሻን ስኳሮችን አለመጠቀም በሰውነት ላይ በጣም በርካታ ጥቅም ይሰጣል። ከጤናችሁ ጋር ተያይዞ እጅግ በጣም ታምራዊ ጥቅሞችን ታገኙበታላችሁ። ስለዚህ ዛሬ እንደው ስኳር አብዝታችሁ የምትጠቀሙ ሰዎች ለሁለት ሳምንት ምንም አይነት ስኳር ባትጠቀሙ፣ ስኳር ስላችሁ ስኳሩን ብቻ ሳይሆን ጣፋጭ ነገሮች በአጠቃላይ የለስላሳ መጠጦች ሊሆን ይችላል፣ ኬኮች፣ ብስኩቶች፣ የተለያዩ ጣፋጭነት ያላቸው በውስጣቸው አርቲፊሻል ስኳር እየገባባቸው ነገሮችን ሁሉ ለሁለት ሳምንት ብታቆሙ፣ እንዴት ሰውነታችሁ ላይ ድንቅ የሆነ ለውጥ እንደምታዩ በዚህ ቪዲዮ ነግራችኋለሁ። አብራችሁን ቆዩ። ዶክተር ዮናስ ነኝ። ለቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደውል ምልክቷንም የተጫናችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ ደግሞ ሌሎችም ጋር እንዲደርስ ግንዛቤው እንዲኖራቸው እንድታደርጉ በክብር እየጠየቁ በቀጥታ ወደ ሀሳባችን እንግባ። በመጀመሪያ ስኳር ለሁለት ሳምንት ባትጠቀሙ ከቀላሉ ለውጥ ስጀምርላችሁ ከፊታችሁ ላይ የሚታዩ ለውጦች ናቸው። ለምሳሌ የፊታችሁ ቅርጽ እየተስተካከለ ይሄዳል። በነገራችን ላይ ስኳር እንደዚሁም ደግሞ የስብ ክምችት ሰውነታችሁ ላይ በሚኖርበት ጊዜ የፊት መላላት እንደዚሁም ደግሞ የፊታችሁ ቅርጽ መበላሸት ይጀምራል። ይሄ ሰውነት ላይ ካለ የስብ መጠን ሰውነት ላይ ካለ የስኳር ክምችት ጋር ተያይዞ የሚፈጠር ነገር ነው። ታዲያ ስኳር በምታቆሙበት ጊዜ ሰውነት ላይ ያለ የስብና የስኳር መጠን እየቀነሰ ይሄዳል። በዚህ ጊዜ የፊታችሁ ቅርጽ ወደ ተፈጥሯዊ ቅርጹ እየመጣ ይሄዳል። ይሄ ወደ ታች እየወረደ እየተለጠጠ ከነበረ እየተሸበሸበ ከነበረ እነዛ ነገሮች ቀስ እያለ ወደ ተፈጥሯዊ ቦታው እየተመለሰ እንዲሄድ እና በጣም ያማረ ጥርት ያለ ተፈጥሯዊ ቅርጹን የጠበቀ ፊት እንዲኖራችሁ ያደርጋል። እሱ ብቻ ሳይሆን በነገራችን ላይ በዚህ በስኳር ክምችት አማካኝነት የሚመጡ ህመሞች አሉ። እነዛን ህመሞች ከሰውነታችሁ ስር እየቀነሳችሁ ትሄዳላችሁ። ለምሳሌ ስኳር ክምችት ሰውነት ላይ በሚኖርበት ጊዜ አይናችሁ በከፍተኛ ሁኔታ እየደከመ ይሄዳል። ኩላሊት ላይ ትልቅ ጫና ያሳድራል። አይምሮዋችሁ ላይ ከዚህ ከሆርሞኖች ጋር ተያይዞ ከሙድ ጋር ተያይዞ በአጠቃላይ ከአይምሮ ጤና ጋር ተያይዞ ትልቅ ችግር ያመጣል። ስኳር ክምችት እነዚያ ነገሮች ሁሉ እየቀለሉ ይሄዳል። የደም ሴሎች በከፍተኛ ሁኔታ መጎዳታቸውን ይቀንሳሉ። በተለይ በተለይ የአይናችሁ እይታ እየተስተካከለ ይሄዳል። አሁን የስኳር ክምችት ሲኖር አይናችሁ በጣም እየደከመ እየፈዘዘ ሴሎቻችሁ እየተጎዱ ነው የሚሄዱት። ነገር ግን ያህንን እየቀነሳችሁ በምትሄዱበት ጊዜ በከፍተኛ ሁኔታ የእይታ መጠናችሁ እየጨመረ ይሄዳል። ይሄ በደንብ መታወቅ ይኖርበታል። ሌላኛው ከዚህ ከአይምሮ ጋርና ከደም ቧንቧዎች ጋር ተያይዞ የምታዩዋቸው ለውጦች ናቸው። በነገራችን ላይ ስኳር በከፍተኛ ሁኔታ ጭንቀት ስትረስ ሆርሞን ሰውነታችሁ ላይ እንዲጨምር በማድረግ ከፍተኛ ጭንቀት እንዲፈጠርባችሁ ያደርጋል። ይሄ ድብርት ድባቴ፣ እንደዚህ አይነት ሙድ ውስጥ እንድትገቡ ያደርጋል። ስኳር እየቀነሳችሁ ታዲያ ስትሄዱ ይሄ ስትረስ ሆርሞን ከሰውነታችሁ ላይ በከፍተኛ ሁኔታ እየቀነሰ ይሄዳል። ጭንቀት እየቀለለላችሁ ይሄዳል። ይሄ ድብርት ድባቴ እንደዚህ አይነት ስሜቶችም በተያያዥነት በከፍተኛ ሁኔታ ከሰውነታችሁ ላይ እየቀነሰ ይሄዳል። ይሄ በከፍተኛ ሁኔታ መታወቅ ይኖርበታል። እሱ ብቻ ሳይሆን ደግሞ የደም ቧንቧችሁ እንደዚሁ ጤናማ ይሆናል። የደም ቧንቧ ጤናማ በሚሆንበት ጊዜ የደም ቧንቧችሁ ሰፋ ስለሚል ለግፊት፣ ለልብ ህመም፣ ለስትሮክ፣ ለእንደዚህ አይነት ችግሮች የመጋለጥ እድላችሁ ተያይዞ ይቀንሳል። ሌላኛው ማታ በተደጋጋሚ ለሽንት እንዳትነሱ ያደርጋል። በነገራችን ላይ ስኳር ስኳር የምታበዙ ከሆነ ኩላሊት ስኳርን በሚያጣራበት ጊዜ በተለይ ማታ ላይ ቶሎ ቶሎ ለሽንት የመነሳት ባህሪ ያለው። ታዲያ ስኳር ስትቀንሱ ኩላሊትም ስኳርን ለማጣራት ብዙ ስለማይቸገርና ብዙ ስኳር ሰውነት ላይ ስለማይኖር ማታ ላይ ቶሎ ቶሎ ለሽንታችሁ ከእንቅልፍ እንዳትነቁ ያደርጋል። ሌላው ሰውነት ላይ ከፍተኛ ኢነርጂ ወይንም ኃይል እንድታገኙ ያደርጋቸዋል። በነገራችን ላይ ስኳር አንዳንድ ሰው አሁን ጣፋጭ ነገሮችን መውሰድ ስኳር እንደዚህ አይነት ነገሮች መውሰድ ኃይልን የሚሰጥ ይመስለዋል ወይንም ኃይል ይሰጣል ሲባል ብዙ ጊዜ ሰምታችሁ ሊሆን ይችላል። ነገር ግን እዚህ ጋር በደንብ ማወቅ ያለባችሁ ነገር ስኳር ስትጠቀሙ የምታገኙት ኢነርጂ ጊዜያዊ ኢነርጂ ነው። ይሄ ጤናማ እና ዘለቄታዊ አይደለም። ጣፋጭ ነገሮችን ስትወስዱ ለስላሳ መጠጦችን የሆኑ ነገሮች እንደዚህ ከጣፋጭ ጋር የተያያዙ ነገሮችን ስትወስዱ ጊዜያዊ ሰውነታችሁ ላይ የሚሰጣችሁ ኢነርጂ አለ ያሀ ግን ቀስ እያለ እየደከመ እየደከመ ይሄዳል። ሰውነት ላይ ካለ ፋት ወይንም ስብ ሰውነታችሁ ኃይል እንዲያገኝ ማድረግ መቻል አለባችሁ። ይሄ ከፍተኛ ካሎሪ ከሰውነታችሁ ላይ እንድትቀን እንድታቃጥሉ ያደርጋል። በነገራችን ላይ ከስኳር የተሻለ ሰውነታችሁ ራሱን ኃይል እንዲያመጣ ኃይል እንዲያመነጭ ማድረግ ትችላላችሁ። ይሄ በተፈጥሯዊ መንገድ ልክ ስኳር እያቆማችሁ በምትሄዱበት ጊዜ ሰውነት ላይ ያለ ካሎሪ የስብ መጠን እየቀነሰ ሲሄድ ሰውነት ያከማቸውን ስብ ለሀይልነት ስለሚጠቀም፣ በነገራችን ላይ እዚህ ጋር ማወቅ ያለባችሁ በዛው ክብደትም እየቀነሳችሁ ነው የምትሄዱት። አሁን ቦርጭ ያለባችሁ ሰዎች፣ ይሄ ቦዲማስ ኢንዴክሳችሁ ያልተስተካከለ ሰዎች፣ በዚሁ አጋጣሚ ተያይዞ ምን ይመጣል? ሰውነት ላይ የስብ መጠን የዚህ የካሎሪ መጠናችሁ እየተቃጠለ እየቀነሰ በሚሄድበት ጊዜ ሰውነታችሁንም እያስተካከላችሁ ትሄዳላችሁ ክብደት እየቀነሳችሁ ቦርጫችሁ እየጠፋ ይሄድና የተስተካከለ አቋም ላይ እንድትሆኑ ያደርጋችኋል። ይሄ እጅግ በጣም ልታውቁት የሚገባ ነው። ሌላው ከቆዳ ጋር ተያይዞ ደግሞ ትልቅ ጠቀሜታ ይሰጣል። ለምሳሌ ቡግር ብዙ ጊዜ ይሄ ጣፋጭ ነገሮችን ከማብዛት ጋር ተያይዞ ይፈጠራል። ስኳር እየቀነሳችሁ ስትሄዱ በተለይ ቡግር በጣም የሚያስቸግራችሁ ሰዎች ስኳር በጣም መቀነስ መቻል አለባችሁ። ስኳር እየተጠቀማችሁ በዛ ላይ ቡግር የሚያስቸግራችሁ ከሆነ ይሄ ችግር እየተባባሰ እንዲሄድ ያደርጋል። ይሄ ቆዳን የማጽዳት የማጥራት አቅሙ ከፍተኛ ነው፣ ስኳር አለመጠቀም። ስለዚህ ቡግር የምትቸገሩ ሰዎች በተለይ ስኳርን ሙሉ ለሙሉ ጣፋጭ ነገሮችን ማቆምና ይሄን ለውጡን ማየት መቻል አለባችሁ። ቡግር የቆዳ ላይ የተለያዩ ችግሮች እየቀነሰ ይሄዳል። ስኳር ቆዳን የማበላሸት አቅሙ እጅግ በጣም ከፍተኛ ነው። በአጠቃላይ ቢያንስ ይህን ለውጥ ለማየት ሁለት ሳምንት ስኳር መጠቀም የለባቸውም። ሁለት ሳምንት ምንም አይነት ጣፋጭ ነገሮችን መጠቀም አቁሙና ሰውነታችሁ ላይ የምታዩትን ለውጦች ራሳችሁ በግልጽ መመልከት ትችላላችሁ። ስለዚህ እንደዚህ በማድረግ ጤናችሁን በከፍተኛ ሁኔታ ማሻሻል ትችላላችሁ ማለት ነው። ዶክተር ዮናስ ነበርኩ። የኔ ሀሳብ ላይክና እና ሼር አድርጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በሌላ ጠቃሚና አስተማሪ ሀሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ